ነቢያችን ሰለላሁ ዐለይሂ ወሰለም ውሲኩም ብኒሳ ሴቶችን አደራ አላሉንም? ሴቶችን አደራ አላሉንም? ይ ወይ እህቶቻችን መጠበቅ የለብንም የማንም ወንድ መጫወቻ መሆን አለባቸው? በዚህ ጉዳይ ላይ በደንብ መሰራት የለበትም? እንግዲህ እኔ እዚህ ጋር አሁን ብዙ ሰዎች እንደምትቃወሙኝ ያውቃለሁ፣ ግን ተቃወሙኝ። ለምን እውነቱን ተናግሮ የመሸበት ማደር ነው አይደል? ነገሩ ይህን ነገር ኔ አልደግፈውም። በተለይ ኢንቦክስ ላይ እዚህ ይመጣሉ፣ መድረክ ላይ ይታወቃሉ፣ ከዛ በኋላ ኢምቦክስ ላይ ሄዳሉ። እነዚህ ልጆች ድንገትም የሆነ ቦታ ይገኛሉ፣ በኋላ ዜና ይፈጠራል፣ በሐራም ልጅ ይወለዳል። አለን እንደ ስለዚህ በዚህ ጉዳይ ላይ ነው የምንነጋገረው ዛሬ እስኪ። በርካታ እህቶቻችን ይህን ሀሳብ ትደግፉታላችሁ፣ እኔ ይህን ሀሳብ አልደግፈውም፣ ትክክል አይመስለኝም። ይሄን ሀሳብ እኔ አልደግፈውም። ሙ እኔ አልደግፈውም። ሴት ልጅ የተከበረች ናት በስነ ስርዓት። አሁን እኔ አካባቢ ብዙ ጓደኞች አሉ። አልሐምዱሊላህ እኔ አሁን የምኖርበት ሀገር ጀርመን ላይ ሁሉ ጓደኞቻችን ሁላችን ባለትዳር ነን። ግን የሚገርማችን ነገር የሚገርማችን ነገር ከእኛ ውስጥ አንድ አዲስ ሰው ሲመጣ እኛ መልእክት እናስተላልፋለን ለሚስቶቻችን፣ ለጀማው እኛ ጋር እንዲመጣ ልጅ አለ አዲስ ነው ትዳር ይፈልጋል እባካችን እህቶቻችን ኢንሻላህ ለእሱ የምትሆን ካለች እንላለን። ሀላስ ሚስቶቻችን ለእኛ ያናግሩናል፣ እንደዚህ አላገባችም፣ ምን ይመስላችኋል? ወንድማችሁን አማክሩት ተብሎ በስነ ስርዓት ጠይቋት፣ ቁጭ ብለው ቤተሰብ ጋ ሽማግሌ ልኮ ከዛ በኋላ ነው ኒካ የሚታሰረው። እንደዛ ነው። እኔም ልክ እንደዛ ነው ያደረኩት ግን ምንድን ነው አሁን፣ በቃ ዘመናዊ ጅንጀና በሉት የኢንቦክስ በኢንቦክስ ይሄዳሉ። ቲክቶክ ላይ ይመጣል። አሎ ሰላም አለይኩም እሺ፣ የት አካባቢ ልጅ ነህ? እኔ የዚህ የዚህ አካባቢ ልጅ ነኝ። ኦኬ፣ አንተስ እንደዚህ የት አካባቢ ነው የምትፈልገው? እኔ የምፈልገው ከዚህ አካባቢ። ኦኬ፣ እዚህ አካባቢ፣ እሺ በቃ የከላይ ከላይ ከዚህ አካባቢ የከላይ ከዚህ አካባቢ። ኢንቦክስ ላይ አውሮ ጋሱ ሞልተዋል፣ ኢንቦክስ ላይ ኔክስት ዋን ኢንቦክስ ላይ ሄዳል። ከዛ በኋላ በቃ እስኪ እኔ ምናምን እና በውስጥ ስልክ ሽላኪ ልኝ ይላታል። ከዛ ይመጣል፣ ክፈቺ ይላል። እንዴ አረ፣ ላገባሽ አይደለ እንዴ! ክፈቺ፣ በኢሞ እናውራ ይላታል። በኢሞ አረ ተው እኛ ገና፣ አረ ክፈቺ እንዴ። እኔ እኮ ተግባብተን፣ ተስማምተን፣ እዛ ተነጋግረን፣ እንዴ በቃ እኔ አሁን እኔ አገባሽ አለው ብዬ በይነ፣ ኢሞ ይላታል። ኢሞ ላይ ስልኳን ትከፍታለች እንግዲህ ያው እኔ እንግዲህ ያው እስኪ ጸጉርሽን ምናምሽ እንዲህ አንዴ ልይሽ እንደው አንዴ እንኳን ልይሽልና፣ ከዛ በኋላ ልጅቷን ይቀዳታል፣ ሪኮርድ ያረጋታል፣ ከዛ ወይም ስልኳን ይጠልፋል። ከዛ በኋላ ነገሩ ይጀምራል። ይህን አርጊ ይህን አርጊ ይህን ካላረግሽ ለአባትሽ እናገራለሁ፣ ለእናትሽ እናገራለሁ፣ የእናቷ የአባቷ ስልክ ላላት እጠይቃለሁ ብሎ ማለት ነው። ከዛ በእህቶቻችን ላይ እንደዚ አይነት ጨዋታ የሚጫወቱ ባለጌ ወንዶች አሉ። ሁሉም እያልኩ አይደለም፣ ባለጌ ወንዶች በርካታ አሉ። እህቶች፣ እኔ መስተላልፈው የወንድም ምክር ነው። እኔ የወንድማችሁ ምክር የምትሰሙ ከሆነ ይሄን ነገር ይቅርባችሁ፣ ይቅርባችሁ። እኔ ብቻ አይደለም ምለው ይሄ መልእክት፣ ዝመቱ በደንብ አንዴ እናሰማችሁ ልስን። እንግዲህ በሰሞኑን በዚህ ጉዳይ ላይ በጣም ብዙ እህቶቻችን ብዙ ወንድሞቻችን እህቶቻችን እየገቡ እሱ ጋር ሁለት ሺህም ሰው እያለ እየገቡ እህቶቻችን በርካታ ይሄን ጥያቄ ስጠይቆ ነበር። ጥያቄው ይሄ ነው። አዳ የምናለቅ ሰው አሁን ደግሞ ዘውጁን አመጡ። እሷ እሱ አንድ ላይ ነጋገሩና ስልክ ቁጥር አምጪ ይባባሉ፣ እና ሂዱ አውሩ ነው የሚባለው። ይሄ ከሸሪው አንጻር እንዴት ይታያል? ይሄ አንደኛው ጥያቄ ነው። እነዚህ ምድረጃ ህሩፍ ናቸው። ይሄ ፕሮግራም የጀመሩት ሰዎች እንዳትቀላቀሉ ቻዳራ እነዚህ ሰዎች እያጠፏቸው ነው። ሁለተኛ እንዳይነበራት ትገኙ ሙስሊሞች ስለ ዲና ታስተምረው የምታስተምረ እውቀት ስታጡ ጊዜ እየሰበስባችሁ እንዲህን እያደረግ እንትላላቸው አለ። ፈጥ ሙስሊሙን ስለ ዲኑ ይማርበት እውቀት ካላቸው አስተምሩ፣ ከሌላቸው አዳምጡ። አሁን ይህን ሰራለን የምትለው ዳዒዎች ድዋት ካላቸው አቋርጡት። የትውልድ ትልቅ ሀላፍትና አለበት። የነብያትን ትምህርት አንግቦ ለትውልድ የሚያስተላልፍ ነው። ተውት። ለዚህ ሶስቱ እዚህ ላይ እኔ ስጨምር ማለት ነው ጭራሽ የዲን ማለት ዲን እያስተማሩ ቁርአን ተፍሲርን እያስቀሩ ቁጭ ብሎ ያስቀሩ ሰዎች ናቸው። ሼክ ነኝ ብለው ነው ሚዲያ ላይ እንትን እያ እ አንደኛ ያቀውበት ጥያቄ ነበር። የምን ተፍሲር ናቸው? የጅንጀና መንገድ ነው እና በዚህ ጉዳይ ላይ ነው የምናገረው የጀማ በዚህ ጉዳይ ላይ እህቶቻችን ምን ትላላችሁ እውነት ይሄ ነገር ትክክል ነው የራሳችሁን ሀሳብ ታስተላልፋላችሁ አሁ ትክክል ነው የምትሉም ካላችሁ እናዳምጣችኋለን እዚህ ጋር ግን መሳደብ ሌላ ነገር የለም ይሄ ነው አጀንዳችን ለምን ይሄ ጉዳይ ላይ በደንብ ኡስታዞችም ዳይዎችም በዚህ መንገድ ላይ በዚህ ጉዳይ ላይ በደንብ መልእክት እንድታስተላልፉ እንፈልጋለን ኦኬ አስገባችዋለሁ ትንሽ ግን ያጀማ ታብታቡ ምንድን ነው ታብታብ አድርጎ ታብታብ አድርጎ አት ሊስት ትንሽ ታብታባችን ከፍ ይበል ይሄ ነገር ደግሞ እንዳይሳካ የሚፈልጉ ሰዎች ስላሉ የእኛን መልእክት እነሱ በዚህ ይሄ ነገር ስለሚፈልጉት አሉ አንደኛው ደግሞ የሚፈልገው ሼጣን ነው ሼጣን ነው ገባችሁ ሼጣን ይሄን ይፈልገዋል ይሄ ለሼጣን ይሄ በጣም ትልቅ ቢዝነስ ነው። ገባች እዚህ ጋር ይታወቃሉ። አሀ ኦኬ በቃ፣ በውስጥ ይመጣሉ፣ ስልክ ይለወጣሉ፣ ከዛ ከተማ ይገኛሉ። አንድ የሁለት ቀን ቡና እንታወቅ ይባባላል። ከዛ በሶስተኛው ደግሞ ምን እንደሚፈጠር አይታወቅም። አንድ ሴትና አንድ ወንድ ከተቀመጡ ሶስተኛው ሼጣን አይደለም እንዴ? አብራቸው አብራቸው የሚቀመጠው ሳህ ወላለ ሳህ አባቢ። ስለዚህ በዚህ ጉዳይ ላይ ምትሉትን መስማት ፈልጋለሁ። አውቃለሁ ብዙ ኢንቦክስ ላይ ብዙ አይነት ችግሮች ተልኩልኛል። በጣም ብዙ አይነት ፕሮብሌሞች አሉ። ይህም ግን አንድ ፕሮብሌም ነው። ገባችሁ። ለምን ነገ እህቶቻችን ሲጎዱብን የሆኑ ነገር ሲሆኑ እኛ ጋር ነው የሚመጡት። እነዚያ የዳራችሁ ሰዎች እነዚያ ዛሬ እናንተ ኑ ተጋቡ ያሏችሁ ለእናንተ ለማስጠረግ ጊዜ አይኖሯቸውም። እመኑኝ፣ እመኑኝ፣ እመኑኝ ነገ ችግር ላይ ስተወድቆ እነዚህ ሰዎች አሁን አንቺ ይታምኛለች እውነት እንደው እንደሚያገባ መስሎ እንደዚህ ቀርቦሽ፣ አረብ አገር ነው ያለሽው፣ ባለትዳር አይደለሽም። እሱ እንደዚህ ነው፣ በውስጥ አናግሮሽ ገንዘብሽን ሊበላሽ። ስንት አሁን በዚህ መንገድ ላይ ስንት ሌባ ራሱን እያዘጋጀ እንዳለ ታውቃላችሁ። ስንት አጭበርባሪ በዚህ መንገድ ላይ ራሱን ሬዲ እያደረገ እንዳ ታውቃላችሁ እ ስንት እህቶቻችን በዚህ ጉዳይ ላይ እንደሚባሉ ታውቃላችሁ? እውነቴ ነው የምነግራችሁ። ሙቤ ምን አለ በሉኝ፣ ትሰማላችሁ። እኔ አንድ አዋቂ አላህ ነው ግን፣ በቀጣይ ትሰማላችሁ። ይሄ ችግር ይሄ ዘውጅ ነው፣ አሁን እዚህ እዚህ የሆነ ያለው በኢንቦክስ ላይ ይሄ ጅንጀ ነው። በኋላ ትልቅ ችግር እንደሚያመጣ ታያላችሁ። ብሊብ ሜጋይስ ብሊብ ሜጋይስ ታያላችሁ። አንቺ ግን ተከብረሽ የሚፈልግሽ ትፈልገኛለህ? አዎ መርሓባ ይሄ የአባቴ ቁጥር ነው አባቴ ገደውል ሰላም አሌይኩም አቡ ፍላና ኬፍ ሓልኩም እንሻላ ኮይሲን እኛ እርሶን ልንዘይር ፈልገን ነበረ ልጆቻ ልጃችሁን ልንጠይቅ ምናምን ብሎ በስነ ስርዓት ሂዶ እንዲ ለአባቱ ሓድያ ለእናቱ ሓድያ ተይዞ በስነ ስርዓት ነው እንጂ ከዛ ዚ ኦኬ ኒካ ይስራሉ ከዛ ቤት ይገያኛሉ አረብ ሀገር አሉት ኢጃዘቤት ይገያኛሉ

ልክ ስታረግስ ችግሩ ይመጣል። ያለ ሂጂ ስሪ ምናም ይላታል። እሷ ምስኪን እንደዛ ሆና አረብ ቤት ያን ልጇን ተሸክማ፣ ከዛ በኋላ እሱ ደግሞ እንደገና ጃዛ ቤት ቁጭ ብሎ ከሌላ ይጀናጀንልኛል ማለት ነው። ሁለተኛውን ያገባል ማለት ነው። ያችኛው እያለች ያቺ ምስኪን ሆዷ እንደዛ እርጉዝ ሆና አረብ ቤት እየሰራች ሽንት ቤት እያጠበች ፎቅ እየጠረገች፣ በኋላ ልጁ አንድ ዓመት እስከሚሞላ ትንሽ አጥብታው በሰው ወደ ሀገር ታስልከዋለች። በርካታ እህቶቻችን አሉ። ይሄን ነገር ታቆታላችሁ። ሳሆላላ ለማንኛውም አስገባችኋለሁ። በዚህ ጉዳይ ላይ በደንብ መሰራት አለበት። እኔ ዋና መልእክቴ ኡስታዞች፣ ዳዒዎች በዚህ ጉዳይ ላይ በደንብ አስተላልፉ። ይሄ ዘውጁን እየተባለ ኢንቦክስ ላይ እየሄዱ እህቶች ቁርጥ ተቀያይረው በስልክ እያዋሩ እየተጀናጀኑ ይሄ ነገር እንዴት ይታያል? ከዲኖስ ከሸሪያውስ ሴት ልጅ የተከበረች ናት በጣም እየበዛ ስለሆነ ነው በተለያየ ቦታ ይሄን ነገር እየተከፈተ እንደዚህ እየተደረገ ነው በዚህ ጉዳይ ላይ ኡስታዞች ዳያዎች በደንብ ማስተላለፍ አለባቸው። እኔ አሁን ሌላ ነው ስራዬ ስራዬ ታውቃላችሁ እህቶቻችን አረብ ሀገር የተሸገሩትን ነው ቀን በቀን እዚህ ጋር ቁጭ ብዬ ማግዛቸው አይደል ካሉበት ችግር ማወጣቸው ይሄም ግን አንድ ችግር ነው በዚህ ጉዳይ ላይ መሰረት አለበት እኔ ባይ ባይ ባይ ባይ ባይ በዚህ ጉዳይ ላይ ብዙ ሰው መልእክት እያስተላለፈ አይደለም ገባችሁ ስለዚህ የኔ ሌላውን ትንሽ ወደ ጎና አርግቼ በዚህ ጉዳይ ላይ ማስተላለፍ ያለብኝ ነገር አስተላልፋለሁ ብዙ ሰው በዚህ ጉዳይ ላይ አፋቸው እንደሚከፍቱ እንደሚናገር አውቃለሁ የፈለገኑ ይበሉ ይናገሩ ማይኸስኒ አና ልሙሄም በለቅትላ አለያ ላስ

ወዓሌይኩም ሰላም ወረህመቱላህ ወበረካቱ። ዛሬ ገና በቃ አገኘ አንተ አገኘ ይህን ነገር ማለት ነው። ወላሂ በጣም መሰራት ያለበትን ነገር ነው ያገኘው። ዛሬ ምንም አጀንዳ ታደርግ በዚኛው ዞር ሄድበት እና አንተ ዞር ዞር ስለማትን ነው እንጂ ብዙ ወላ ነው ምል ብዙ በአሁኑ ሰዓት ኡስታዞች ነው የምንላቸው ራሱ የምናከብራቸው ሰዎች ይሄን ነገር ተያይዘውታል፣ ስራዬ ነው ብለው ማለት ነው። እሺ ሌሎችስ አንዳንድ ሰዎች ራሳቸውም የተዘፈቁበት ነው ብለን ስናልፍ አንዳንድ ደግሞ የኛ የምንላቸው ትላንትና ፈቶ የሚናገሩ ቁጭ ብለው የሚናገሩ የነበሩ ሰዎች አሁን ላይ በዚህ ላይ ነው ያሉት በቁም ነገር ቁጭ ብለው ማለት ነው እኛ የምናውቀው እንደዚህ አይነት ነገር አይደለም በሀገራችን በወጋችን በማድረጋችን ከአንድ ሁለት ሶስቴ ሽማግሌ ተልኮ ነው ልጅህ ለልጄ ተብሎ የሚሄደው ይሄ ግን አሁን ጭራሽ አሁን ደግሞ ቲክቶክ ቮይስ ራሱ አምጥተዋል ከላስ በቃ አለቀለት ሴቱ እንዳለ ሞተ በቃ ገደል ገባ እናም እንዴት ነው ይሄ ነገር፣ እንዴት ነው የሚታየው? ሲጀመር በቁም ነገር አምኖ አንድ ሺህ ሁለት ሺ ሰው ቁጭ ብሎ ስልክ ቁጥር ላክ ተብሎ በአደባባይ ስልካቸውን ተቀብሎ የሴቶችን ስልክ በአደባባይ ስልክ ተቀብሎ ኤከሌ ኤከሌ ኤከሌ ካወራሽ አውሪ፣ እነሱ ካላወሩሽ እንትን አይለኝም አያገባኝም ምናምን እያሉ እያገናኙ ሁለትን እንትን ምን ነው የሚታየው? ከዛ ጭራሽ እዛው በዛው ቪዲዮ ያስከፍቷቸው የሙሽራ ዘፈን ተከፍቶላቸው ምናምን ነገር ወላይ የሙሽራ ዘፈን ማንም እንዴት ብለው አጋብቷቸው? በየትኛው ነው ያጋቧቸው? በምንድን ነው ያጋቧቸው? በኦንላይን በቲክቶክ ወላሂ ሴቶች እንዳለ እያለቁ ነው። ሲጀመር አይገባቸውም። ሴቶች ራሱ እኛ ማይገኔ እኔም እኔም አለሁበት አይገባ ነው በቃ፣ የነገ ቀን ማልቀሳችን አይቀርም። እያየነው ብዙ ነገር እያየነው፣ ብዙ ነገር እየሰማነው፣ እያየነውም ሳይሆን እኔም ላይ ያለ ነገር ነው አሁን አንድ ቤት ወይም ብለ እንደዚህ አይነት እናጋባለን። አሁን ደግሞ ሁሉም ነው የሚያጋባው። ሁሉም በቃ አጋቢ ሆኖ ቁጭ ብሏል። ስትገባ ፎሎ የሚያደርጉ ማአቶች ባለፈው ዘውጁ ነ በሚባለው የሆነ ፕሮግራም ነበረ። ወላሂ ሙቤ አንድ ሁለት አበባ ሰጥቼ መቶ ጊፍት መቶ እንትን ፎሎ መቶም ወንድ ነ ይዤ ወጣሁት መቶም ሴት የሌለበት ማለት ነው መቶውም በቃ መቶም ወንድ ነው። እኔ ለሆነች ጓደኛ ሙሉ እንትን ብዬ በቪዲዮ አድርጌ እንዳለ ልክ የላታለሁ ማለት ነው። ችግር አያጋባል ያጋባል። እስኪ ሄዶበት ሌላችሁ አሁን ከመቶ ስንት ነው? እስኪ ከመቶ ወይ አንዱ ነው እውነት ለማግባት የሚፈልገው የቀረው ዘጠኝ ዘጠኝ እንደሚፈልግ የታወቀ ነው አይደል? አረ የቲክቶክ አንድ የምን አንድ ለአንዱ እስከ አስር ምናምን ፍቅረኛ ይኖረዋል። እያቀለጠ ወድሻለሁ አፈቅርሻለሁ እያለ የቱን የሚታመን በሉ እንግዲህ ሂዱበት። በዚህ ጉዳይ ላይ ያው እንግዲህ እኔ ዕድሉን ሰጥቻችኋለሁ። መልእክታችሁን አስተላልፉ ለምትፈልጉት ለውስታዝ አይ ይሄ ነገር ትክክል ነው እኛ ተመችቶን አንምትሉም፣ መብታችሁ ነው። እኛ ይሰው አንቀወም፣ ግን ይሄ ነገር እንዴት ይታያል፣ ይሄ ነገር እንዴት ይታያል የሚለው በዚህ ጉዳይ ላይ በደንብ መወያየትን መነጋገር አለብን። አንዱ ከፈለገ ቤቱን ከፍተው እዘውጃለሁ ብሎ ያጀናጅን፣ ወደ ኢምቦክስ ሴቶችን ይላክ፣ እንደፈለገ ያርግ። ግን እኛ ደግሞ እህቶቻችን እንዲጎድብን አንፈልግም። በዚህ ጉዳይ ላይ እየሆነ ያለው ነገርና ምንድን ነው መጠንቀቅ ያለባቸው ነገር በኋላ የሚያጋጥማቸውን ነገር አስቀድመን እነግራቸዋለን። አይ ወደው ከገቡበት እኛ ፈልገን ነው የገባ ነው ይህን ነገር በቃ ተስማምተናል የምትሉ ወላሂ ፊ ራሕተኩም ማሻአላህ፣ ሂዱበት ከፈለጋችሁ እኛ ያገባ። ግን ምንድን ነው የሚከሰተው? ምን እየሆነ ያለው ለእናንተ እነግራችኋለን። ከዛ በኋላ የራሳችሁ መብት ነው። ጀዋለው ያንቺ ኢምቦክስ ያንቺ፣ ቴሌፎኑ ያንቺ። አላራሕትክ በሳሕና ነብዕክ ጥንቃቄ እንድታረጊ። በነገራችን ላይ አንዳንድ ቁጥር ምጽፉ ሰዎች በዚህ ጉዳይ ላይ መግባት የምትፈልጉ ብቻ ነው፣ ሌላ አጀንዳ የለንም። ኦኬ፣ ሌላ አጀንዳ የለንም በዚህ ጉዳይ ላይ። ቀጣይ ሪቺ ያለች፣ ከዛ አይሻ፣ ከዛ ኩንፈየኩን የኩን፣ ከዛ ደግሞ አስገባችኋለሁ። እንሻላ አጀንዳችን ስለዘውጁ ነው። በዚህ ጉዳይ ላይ ምን ትላላችሁ? ይህ ነገር እንዴት ታዩታላችሁ? ትክክል ነው ወይ? ኢምቦክስ ለሄደው ተዋውቆ ስልክ ተቋይረው በኢሞ በዋትሳፕ በምናምን እያወሩ የሚጀናጀኑት ነገር ትክክል ነው? እንዴት ታዩታላችሁ የሚለው ይሄ ነገር ትክክል ነው የምትሉ መብታችሁ ነው። ሐሳብችሁን አትቀብሩ። እዚህ ጋር እኛ ለጦርነት አይደለም፣ ግን ማስተላለፍ ያለብን እናስተላልፋለን። በዚህ ላይ ኮመንታንተሮች አንዴ በአላህ አስገባኝ፣ በአላህ በአላህ የምትሉት ነገራችሁን ለሌላ ቀን ችግር ካለ ይሄም፣ በጣም ወላ ይሄ ራሱ አንድ ትልቅ ችግር ነው። ይሄ ራሱ አንድ በጣም ትልቅ ችግር ነው። በአላህ በአላህ አስገባኝ የምትሉ በዚህ ዙሪያ ከሆነ ትሶኬ ትገባላችሁ። ግን ሌላ ችግር ዛሬ ምንም ነገር ባናወረ ወላሂ ሙቤ ደስ ነው ያለኝ። ይሄን ነገር ማምጣት ማለት በጣም ነው ደስ ያለኝ። ምክንያቱም ተለክፏል፣ በቃ ቲክቶክ እንዳለ ልክፍ ብሏል። አንተ ዞሮ ዞሮ ስለማትን ነው ወላሂ። የአንተ የምትወዳቸው ሰዎች ራሱ በዚህ ላይ አሉ። ሙቤ አንተ የምትወዳቸው ሰዎች ራሱ የምታከብራቸው ሰዎች ራሱ በዚህ ሙድ ላይ አሉ። አንተ አዞርም ከቤት ውጭ ሌላ ቦታ አትሄድም። እኛ ነን የምናየው እየዞርን ቲክቶክን እያቦስን የምንውለው።